ተዋራጆች ሆነው ገሃነምን በርግጥ በርግጥ ይገባሉ። ሱረት ወጋፊር አንቀጽ ስልሳ። ከዚህ የቁርአን አንቀጽና ከፍ ሲል ከተጠቀሰው ሐዲስ መገንዘብ የምንችለው ዱዓ በራሱ የአምልኮ ተግባር መሆኑን ነው። እንዲሁም ከዱዓ መብቃቃት ወይም አለማድረግ በራሱ የኩራት ምልክት ተደርጎ አላህ ዘንድ ይቆጠራል። አንድ ሰው እንደምን ብሎ ፈጣሪውንና ሲሳይን የሚለግሰውን አካል ከመለመን ይወገዳል የሚለው ጉዳይ ያስደንቃል። ይህ አካል ካልነበረበት ያስገኘው ሞትንና ሕይወትን ወይም መቀስቀስን የፈጠረ የሚቀጣና ምንዳን የሚሰጥ ነው። እንግዲህ ይህን የመሰሉ ባህርያትን የተጎናጸፈውን ብቸኛ ጌታ ከማምለክ ለእርሱ ከመዋረድና እርሱን ከማላቅ መብቃቃት እውነትም ከጤናማ አእምሮ የማይመነጭ እሳቤ ነው ማለት ያስኬዳል። ኢብኑልቀይም እልጀውዚ አላህ ይዘንላቸው እና ዱዓን የሚመለከቱ አንዳንድ እውነታዎችን አልጀዋቡል ካፊ በተሰኘው ድርሳናቸው እንደሚከተለው በማለት ከትበዋል። ዱዓ መጥፎ ነገርን ለመከላከልና የከጀሉትን ለማግኘት የሚረዳ መሣሪያ ነው፣ ግና ውጤት ላያስገኝ የሚችልባቸው ምክንያቶች አሉ። እነዚህ ምክንያቶች አንድም ከዱዓው ከራሱ ወይም ደግሞ

ዱዓ ተቀባይነት እንዳያገኝ የሚያደርጉ ምክንያቶችም የዱዓውን ፍሬ ይከለክላሉ። ለምሳሌ ሐራም መመገብ፣ ሰውን መበደል፣ ቀልብ በኃጢአት ሲዝልና አላህን ከማስታወስ ሲዘናጋ የዱዓን ተቀባይነት ይቀንሳል። የአላህ ነቢይ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ተቀባይነት እንደምታገኙ ሆናችሁ ዱዓ አድርጉ፣ አላህ የዝንጉ ቀልብን ዱዓ እንደማይቀበል እወቁ።

ይህን ካሉ በኋላ ጉዞ የሚያበዛን ጸጉሩ የተንጨባረረና አቧራ የለበሰን ሰው አወሱ። ይህ ሰው እጁን ወደ ሰማይ በመዘርጋት አምላኬ ሆይ አምላኬ ሆይ ይላል። የሚመገበው ሐራም ነው፣ የሚጠጣውም ሐራም ነው፣ የሚለብሰውም ሐራም፣ አካሉ በሐራም የተገነባ ነው። እንዴት ተቀባይነት ሊያገኝ ይችላል? ኢማም አሕመድም የሚከተለውን ዘግቧል። ነገደ እስራኤል አንዳች መከራ ደረሰባቸው። አላህን ለመለመን ወጡ። አላህም ለነቢያቸው እንዲህ የሚል ራዕይ አወረደለት። ቆሻሻ አካል ይዛችሁ ወደ ሜዳ ትወጣላችሁ። ደም ያፈሰሳችሁባቸውንና ቤቶቻችሁን በሐራም የሞላችሁባቸውን መዳፎቻችሁንም ወደ እኔ ታነሳላችሁ። ቅጣቱ በእናንተ ላይ በበረታ ጊዜ ይህን ታደርጋላችሁን?

ዱዓ ከመከራ ጋር በተያያዘ ሦስት ባሕርያት አሉት። አንደኛው ባሕሪ ከመከራው የበለጠ ጉልበት ይኖረውና ይከላከለዋል፣ ይመልሰዋልም። ሁለተኛ ከመከራው ያነሰ ጉልበት ይኖረውና መከራውን ላይከላከለው ይችላል። እናም ባለቤቱ በመከራው ይጠቃል፣ ግና ዱዓው መከራውን ያቃልለዋል። ሦስተኛው ባሕሪ ሁለቱም እኩል ጉልበት ይኖራቸውና ሲታገሉ ይኖራሉ። መከራው በሰውየው ላይ ሊወርድ ዱዓው እንዳይወርድ ነው የሚታገሉት። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለዋል፣ ጥንቃቄ ከአላህ ውሳኔ ወይም ቀደር አያድንም። ዱዓ ለተከሰተም ሆነ ላልተከሰተ መከራ ጠቃሚ ነው። መከራ በሚወርድ ጊዜ ዱዓው ያገኘውና እስከ ለተቅያማ ድረስ ሲታገሉ ይኖራሉ። እንዲህም ብለዋል

የምእመናን እናት ዓይሻ ረድየላሁ አንሃ እንዲህ ብላለች፤ በዱዓ ላይ ችክ የሚሉትን አላህ ይወዳል። ኢማም አሕመድ አላህ ይዘንላቸውና እንደ ዘገቡት መውረቅ እንዲህ ማለታቸውን ቀታዳ ረድየላሁ አንሁ አስተላልፏል። ሙእሚን ከጀልባ ላይ ሆኖ አላህን ከመስጠም ያድነው ዘንድ እንደሚማፀን ሰው ነው። ለሙእሚን ከዚህ የተሻለ ምሳሌ አላገኘለት። ዱዓ ተቀባይነት እንዳያገኝ እንቅፋት ከሚሆኑ ነገሮች መካከል ችኮላና ዱዓ የተቀባይነቱ ዘገየብኝ በማለት እያማረሩ ዱዓን መተው ነው። ይህ አይነቱ ሰው ዘርዘርቶ ውሃ ሲያጠጣ፣ ሲንከባከብና ሲለፋ ከቆየ በኋላ ምርቱ ዘገየብኝ በማለት እንደሚቶ ሰው ይመሰላል። ቡኻሪና ሙስሊም አቡ ሁረይራን ረዲያላሁ ዐንሁ ዋቢ አድርገው ባሰፈሩት ዘገባ

አምላኬን ደጋግሜ ብማጸነው መልስ አላገኘሁም ማለቱ ነው ሲሉ ተናገሩ። ዱዓ ተቀባይነት የሚያገኝባቸውን ወቅቶች አስመልክቶስ ምን የተባለ ነገር ይኖራል? የሌሊቱ የመጨረሻ ሰዓት፣ የአዛን ወቅት፣ በአዛንና በኢቃም መሃል ያለው ጊዜ፣ የግዴታ ሰላቶች ከተጠናቀቁ በኋላ፣ በዕለተ ጅምዓ ኢማሙ ሚንበር ላይ ከወጣበት ጊዜ ሰዓት አንስቶ ሰላቱ እስኪጠናቀቅ ድረስ ፀሐይ ልትጠልቅ ስትል ናቸው። አንዳንድ ሰዎች የዱዓንና የቀደርን ጽንሰ ሐሳቦች በማምታታት አላህ አንድን ነገር ከወሰንብህ፣ አንተ እንዲቀርልህ ለመንክም አለመንክ ያ ነገር ይከሰትብሃል። አንድን ነገር ሊሰጥህ ከወሰነ፣ ለመንከውም አለመንከው ይሰጥሃል። ስለዚህ ዱዓ ማድረጉ ከንቱ ልፋት ነው ሲሉ ይደመጣሉ። ይህ አስተሳሰብ ከማህይምነት የመነጨና ጥመት ብቻ ሳይሆን እርስ በርሱ የሚጋጭም ነው። ሁሉንም አይነት ሰበቦች ውድቅ ወደ ማድረግ ይመራል። መጥገብን አላህ ከወሰነለህ በላህ አልበላህ፣ ጠጣህ አልጠጣህ አይቀሬ ነው። ልጅ ለማግኘትም ጋብቻ መመስረትና ግንኙነት ማድረግ አይፈይድህም ወዘተ አይነት ድምዳሜ ይመራል። ከዚህ ትንሽ ሻል የሚሉት ደግሞ ዱዓ በራሱ ዒባዳ በመሆኑ ዱዓ ማድረግ ምንዳ ያስገኛል፣ ተጨባጭ ውጤት ግን የለውም ይላሉ። ከነዚህ ዘንድ አንድን ነገር ከማግኘት አንጻር ዱዓ ማድረግም አለማድረግም እኩል ነው፣ ዱዓ ከዝምታ የተለየ አይደለም። ከነዚህኞቹ ይበልጥ ሻል የሚሉት ደግሞ ዱዓ አንድ ጉዳይ የመፈጸሙ ምልክት ነው። አላህ የአንድን ሰው ጉዳይ ሊፈጽምለት ሲሻ ዱዓን ያገራለታል። ዱዓ ያደረገ ጉዳዩ ያለ ጥርጥር ተፈጽሞለታል። ይህም ልክ በክረምት ወራት ጥቁርና ቀዝቃዛ ደመና ስናይ ዝናብ የመዝነቡ ምልክት አድርገን እንደምንወስደው ማለት ነው። መልካም ሥራ ከምንዳ ወንጀል ከቅጣት ጋር ያላቸው ገነኙነትም እንደዚሁ ነው። ምልክቶች እንጂ ምክንያቶች አይደሉም ባይ ናቸው። እንግዲህ እነዚህ የምክንያትና ውጤትን ትስስር የሚክዱ የአእምሮን አመክንዮ ወይም ሎጂክ አስተሳሰብንና ተፈጥሮን አስተባብሏል። እናም ትክክለኛው አስተሳሰብ ቀጥሎ ያለው ነው። ውጤት ከምክንያት ጋር የተሳሰረ ነው ማለትም መጥገብ ከመብላት፣ የጥም መቆረጥ ከመጠጣት፣ መውለድ ከጾታዊ ግንኙነት፣ የአዝርዕት መብቀል ከመዝራት፣ ጀነት መግባት ከመልካም ሥራ፣ እሳት መግባት ደግሞ ከመጥፎ ሥራ የተሳሰሩ ናቸው። እንደዚሁ ደግሞ ዱዓ ከውጤቱ ጋር የተሳሰረ ነው። ምክንያት ወይም ሰበብ ሲገኝ ውጤት ወይም ሙሰበብ ይገኛል። ምክንያት ሲጠፋ ውጤትም ይጠፋል። ዱዓ የከጀሉትን ለማግኘት ጠንካራ ሰበብ ነው። ለመጥገብ መብላት፣ ጥምን ለመቁረጥ መጠጣት አያስፈልግም እንደማይባለው ሁሉ የከጀሉትን ለማግኘት ዱዓ አያስፈልግም አይባልም። የሚፈልጉትን ለማሳካት ከዱዓ የተሻለ ጠቃሚ መሳሪያ የለም። እስልምናን ከማንም በላይ የሚያውቁት ሰሓቦች ከማንም በላይ አላህን ይለምኑት ነበር። የዱዓን ሰበብ ስርዓቱን አሟልተው ያደርሱም ነበር። ዑመር ረድያላሁ አንሁ ጠላቶቻቸውን በዱዓ ድል ይነሳሉ። እንዲህ ይሉ እንደ ነበርም ተወስተዋል። እኔ የዱዓን እንጂ የተቀባይነትን ሐሳብ አልሸከምም! ዱዓ እንዳደርግ እድል ካገኘው ተቀባይነት አብሮት